የመጀመሪያዎቹ ሲጀመር 1993 ዓ.ም ነው፣ በፕሮጀክት የጀመርኩት እዚህ 22 አካባቢ በሚገኝ ፕሮጀክት አሰልጣኝ መኳንን ሰፈፈ ነበር የሚያሰለጥነኝ። ፕሮጀክት ሁለት ዓመት ተጫውቼ፣ ያው ለማንኛውም ሰው ከሰፈሬ 24 ቀበሌ ነው የተነሳሁት። 24 ቀበሌ በፕሮጀክት ተጫውቼ 24 እና 22 አካባቢ ባለ ነው ጨፌ ሜዳ፣ አሁን አካዳሚ የተሰራበት ሜዳ፣ እዛ ላይም ሰርቼ ነው ከፕሮጀክት ነው የተገኘሁትና ከፕሮጀክት በኋላ እንደሚታወቀው ወደ ኢትዮጵያ ቡና ቢ ቡድን ምርጫ ነበር። ከዛ ነው እንግዲህ የእግር ኳስ ሕይወቴን የጀመርኩት። በደቡብ አፍሪካ አስተናጋጅነት አጋጅነት የተካሄደው ሀያዘጠነኛው የአፍሪካ ዋንጫ ሲነሳ ሁሌም ስሙ አብሮ የሚነሳ ድንቅ የሀገራችን የአማካይ ስፍራ ተጫዋች አለም እሱም ምን ያህል ተሾመ ነው። የቀድሞ የኢትዮጵያ ብሔራዊ ቡድን የመሃል ሜዳ ተጫዋች ምን ያህል ተሾመ ከ31 ዓመት በኋላ ኢትዮጵያ ወደ አፍሪካ ዋንጫ መድረክ ስትገባ የዋሊያዎቹ ወሳኝ ተጫዋች እንደነበር ይታወሳል። በክለብ ደረጃ በተለያዩ ክለቦች የተጫወተ ሲሆን በኢትዮጵያ ቡና ደደ ቤትና ቅዱስ ጊዮርጊስ ጋር የኢትዮጵያ ፕሪሚየር ሊግ ዋንጫዎችን ማጣጣም ችሏል። ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ኢትዮጵያ ቡናና ደደቢት በታሪካቸው ለመጀመሪያ ጊዜ የሊጉን ዋንጫ ሲያሳኩ የስብስቡ አካል ከመሆን ባለፈ የቡድኖቹ ወሳኝ ተጫዋች በመሆንም የራሱን ታሪክ መስራት ችሏል። ድሬዳዋ ከተማ፣ ኢትዮ ኤሌክትሪክና ወልዲያ ሌሎች ክለቦች ተጫውቶ ያሳለፋቸው ቡድኖች ነበሩ። ምንያህል ተሾመ በኢትዮጵያ ብሔራዊ ቡድንና በተለያዩ ክለቦች በመጫወት የራሱን ታሪክ መስራት የቻለ ኮከብ ቢሆንም በእግር ኳስ ሕይወቱ ግን በጣም መጥፎውን ጊዜ አሳልፈው ወልዲያ ከተማ እንደነበር በቃለ መጠይቁ መግለጽ ችሏል። በኢትዮጵያ ብሔራዊ ቡድን በነበረ ቆይታ ደን ጊዜ ማሳለፍ የቻለው ምን ያህል ባጨዋወቱ፣ እንዲሁም ሜዳ ላይ ለማሸነፍ ባለው ፍላጎት በኢንስትራክተር አሰልጣኝ ሰውነት ቢሻው ተወዳጅ ተጫዋችም እንደነበር ይናገራል። ከሀገር ወጡ ለመጫወት ያገኘው እድል ከስምምነት ላይ መድረስ ባለመቻሉ እና በሀገር ውስጥ ከደደቤት ጋር የነበረው ውል ባለመጠናቀቁ የተነሳ ሳይሳካለት ቀርቷል። ኢትዮጵያ ከቦትስዋና ጋር ባደረገችው የዓለም ዋንጫ ማጣሪያ ጨዋታ ላይ ሆለላንድ ማሸነፍ ብትችልም ምን ያህል ተከታታይ የቢጫ ካርድ ቅጣት ያለበት በመሰለፍ ኢትዮጵያ በዚህ ጨዋታ ያገኘችውን ሶስት ነጥብ መቀጣቷ አይዘነጋም። በሁለት ሺህ አስራ አራቱ የአፍሪካ ዋንጫ ማጣሪያ ጨዋታ ኢትዮጵያ ሩዋንዳን ስታሸንፍ ብቸኛዋን የማሸነፊያ ግብ አስቆጥሮ ኢትዮጵያ ወደ አፍሪካ ዋንጫ ከ31 ዓመት በኋላ እንድትመለስ የራሱን ደማቅ ታሪክም መጻፍ የቻለ ደንቅ የሀገራችን የአማካይ ስፍራ ተጫዋች ነው። ከእግር ኳስ ችሎታው ባለፈ ጨዋታዎችን አሸንፎ ለመውጣት ባለው ፍላጎትና ባልሸነፍ ባይነቱ ተወዳጅ ተጫዋች ያደርገዋል። እሱ ሜዳ ላይ ገብቶ መሸነፍ እንደማይወድና ለማሸነፍ ጉልበቱን አሟጦ እንደሚጠቀምም ይናገራል። በክለብ ደረጃ የተለያዩ አሰልጣኞች ቢያሰለጥኑትም አሰልጣኝ ገብረ መድን ኃይሌ ቀዳሚ ምርጡ አሰልጣኝ እንደመሆነ ይገልጻል። ትውልድና እድገቱ አዲስ አበባ የሆነው ምን ያህል ተሾመ ከክለብ ጀምሮ እስከ ብሔራዊ ቡድን በመጫወት በኢትዮጵያ እግር ኳስ የራሹን አሻራ ማሳረፍ የቻለ ድንቅ የአማካይ ስፍራ ተጫዎች ነው። የቀድሞ የብሔራዊ ቡድን ኮከብ ምን ያህል ተሾመ በአሁኑ ወቅትም አካዳሚ ለመክፈት እየተንቀሳቀሰ ሲሆን በቀጣይ ወደ አሰልጣኝነት ከመምጡ ከመምጣቱ የቀድሞ ተጫዋቾች መካከል አንዱ ለመሆንም ጥረት እያደረገ እንደሆነም መረጃዎቹ ያሳያሉ።